መዘዝ። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግሥታት ድርጅት የሥነ ሕዝብ ፈንድ ዩኤንኤፍፔ ጋር በመተባበር በሲዳማ ክልላዊ መንግሥት በሲዳማ የትምህርት መገናኛ ጣቢያ የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና አድማጮች እንደምሰነበታችሁ። በተከታታይ ማሰማት የጀምር ነው መሰት ድራማን ዛሬ ሰባተኛው ክፍል የምናቀርብላችሁ። ድራማውን መለስ ስብለን ለማስታወስ ባለፈው ሳምንት ክፍል ስድስትን እንደተከታተላችሁት ጫካ ፍሬን አስቁመው ትናም ልሰን የመጣሽኔ ቤት ብሎ ጠይቋት በሰጠችው መልስ ያላመነ መሆኑንና ሁለተኛ እንዳላይሽ ብሎ እንዳባረራት ሰምተን ነበር። እቤት እስክትደርስ እናቷ በጣም ተጨንቀው ነበር። ጫካን መንገድ ላይ እንዳገኘችው ግን አልነገረቻቸውም። በሌላ በኩል ጥሩ ቀንና አቶ ከበረ ተገናኝተዋል። ጥሩ ቀን ለአቶ ከበረ እናቷ ፍሬን ለመዳር ዝግጁ እንዳልሆኑና ትምህርቷ እንድትቀጥል እንደሚፈልጉ ነግሮታል። አቶ ከበረ ግን በገንዘቡ በመተማመን ጉዳዩን ራሱ እንደሚጨርሰው ነግሮታል። የሆኑ ሳለ ደግሞ ፍሬና ሰላም ከትምህርት ቤት መልስ ጫካን በማያገኙበት መንገድ ለመሄድ እየሞከሩ እያለ ጥሩ ቀን ድንገት መጥቶባቸዋል። በመንገድ ላይ የሚያስቸግራቸው ሰው ስለመኖሩ ስለነገሩትም ሊሸኛቸው መንገድ ጀምረዋል። በመሃሉም አቶ ከበረ በመኪና ተከታትሎ ደረሰባቸው ደረሰባቸውና ሊያደርሳቸው መፈለጉን ተናግሯል። ፍሬ በመኪናው ለመሄድ ግን አልፈለገችም። ጥሩ ቀን ግን ወደ መኪናው እንዲገቡ እያግባባቸው ነበር። ፍሬና ሰላም ወደ መኪናው ይገቡ ይሆን? ቢገቡስ በደህና ይደርሱ ይሆን? አድማጮች፣ የዕለቱን የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናስቀድምና ወደ ክፍል ሰባት መዘዝ ድራማ እናልፋለን። ጾታን መሰረት ያደረጉ በሴቶች ላይ የሚፈጸሙ ጥቃቶች በህብረተሰቡ ዘንድ ተገቢውን ትኩረት ባለማግኘታቸው ችግሮቹ አሁንም እየተንሰራፉ ይገኛሉ። ጥቃቶቹ ድብደባን፣ አስገድዶ መድፈርን፣ በታዳጊነት የሚፈጸም ጋብቻን፣ ጠለፋን፣ ግርዛትንና የመሳሰሉትን ያጠቃልላል። በተለይም በሕፃናት ላይ የሚፈጸም ጾታዊ ጥቃት አብዛኛውን ጊዜ በቅርብ ቤተሰብ የሚፈጸም በመሆኑ ጉዳዩን እየተወሳሰበ ያደርገዋል። ስለዚህ ጾታዊ ጥቃትን ለማጋለጥና ፈጻሚዎቹንም ለሕግ አካላት አሳልፎ ለመስጠት ሁሉም የህብረተሰብ ክፍል አስፈላጊውን መረጃና ማስረጃ በመስጠት የበኩሉን አስተዋጽኦ ማድረግ ይኖርበታል። የሕግ አካላትም ወንጀሉን በሚፈጽሙት ላይ ተመጣጣኝ ቅጣት በመስጠት፣ እንደዚሁም ጉዳዩ የሚመለከታቸው ሁሉ ለጥቃቱ ሰለባዎች አስፈላጊውን እገዛ በማድረግ መንከባከብና ማቋቋም ይጠበቅባቸዋል። ሴቶች ልጆቻችን፣ እናቶቻችን፣ እህቶቻችንና የትዳር አጋሮቻችን በመሆናቸው አስፈላጊውን ክብርና እንክብካቤ ልንሰጣቸው ይገባል። ይህ መልእክት በዩኤንኤፍፒ እና ፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ግቢ እንጂ ፍርዬ፣ ግቢ አትፍሪ። አይ በቃ ተዋት። ምናልባት አዲስ ስለሆነባት ፈርታ ይሆናል። ተዋት፣ አታስጨንቃት። አረ፣ እሷ መንገድ ላይ ሰው አስተውላ ስለማጣይ ነው እንጂ አንተ ለዚህ አካባቢ እኮ አዲስ አይደለህም። አቶ ከበረ፣ ለሷ ግን አዲስ ሊሆንባት ችላለሁ። ይችላል በቃ ልጅቷን ከዚህ በላይ አታስጨንቃት፣ ተዋት። አረ ምንም የሚያስጨንቅ ነገር የለም እኮ። ፍርዬ፣ ነይ ግቢ ባክሽ። እንዴ ትልቅ ሰው ማስጠበቅ እኮ ነውር እኮ ነው። እሺ በቃ አዎ እንደዛ ይሻላል። ያው ሁላችሁም አንድ አካባቢ ናቸው። አረ እኔና ፍርዬ አንድ አካባቢ ነን፣ የጓደኛዋን ሰፈር ግን አላወቅሁትም። የት ነው ሰፈርሽ? እኔ ድልድዩን እንዳለፍኩኝ መውረድ እችላለሁ። ችግር የለው፣ አይዞሽ። ሁላችሁንም ቤታችሁ ድረስ አደርሳችኋለሁ። አትሳቀቁ እሺ። በጣም እናመሰግናለን አቶ ከበር። በጣም ጥሩ ሰዓት ላይ እኔ ደረስክልን፣ እነሱም መንገድ ላይ ጎረምሶች ያስቸግሩናል ብለው ተጨንቀው ቆሞ ነው እኮ ያገኘኋቸው። የምን ጎረምሶች? ዘንድሮ እዚህ አካባቢ የሆኑ አስቸጋሪ ጎረምሶች ብቅ ብቅ ማለት ጀምረዋል። እባክህ አንተ ጊዜ ስለሌለህና ስለማታያቸው ነው እንጂ እዛ ደን ውስጥ ተደብቀው ቀን ሙሉ ሲቅሙና ሲጠጡ ነው የሚውሉት። ከዚያ አንዳንዴ ሲነሳባቸው ደግሞ ከደን ውስጥ ድንገት ብቅ እያሉ ሰውን ይተናኩላል። ስለነሱ መስማቱን እንኳን ሰምቻለሁ፣ በአካል ግን አጋጥሞኝ አያውቅም። ይገርምሃል ያው አንተ በመኪና ስለምትሄድ ይሆናል ያልተገጣጠማችሁት፣ እንጂ በእግር ለሚያልፍ ሰው ግን በጣም ጠንቅ እየሆኑበት። ለነገሩ እኔም እኮ መኪና በቅርቡ ነው ያዝኩት፣ ግን ከዛው ፊትም ቢሆን ተተናክሎብኝ አያውቁም። ምን እያሉ ነው የሚያስቸግሯችሁ ግን? እናንተ እናንተን እኮ ነው እያናገራችሁ ያለው። እህ ወይ ይቅርታ፣ ሁለታችሁ እያወራችሁ መስሎን እኮ ነው። ጎረምሶቹ ምን ብለው ነው የሚያስቸግሯችሁ ብሎ እናንተን እኮ ነው የሚጠይቃችሁ አይ ያው ለምን ለቅሶ ቤት አወራችሁ ለምን ተንሾካሾካችሁ ምናምን ነው አይደል የሚሉ ፍርዬ ለምን ለቅሶ ቤት አወራችሁ ምን ማለት ነው ባለፈው ከፍርዬ ጋር አንድ ለቅሶ ደርሰን አልነበር እርሱም በሩ ላይ አግኝተውን ነበርኩ አሃ የጫካን ለቅሶ ማለት ነው አዎ እና ማን ነው የጫካ ለቅሶ ላይ ወሬ ያወራችሁ ብሎ የሚያስቸግራችሁ? እሱ ራሱ ነው። እሱ ራሱ ማለት ጫካ? አዎ፣ ከዚያ ቀን ጀምሮ በጣም እያስቸገረን ነው ያለው። በጣም እያስቸገረን እንኳን አይደለም፣ ጋሽ ጥሩ ቀን። ትናንትና እንዳጋጣሚ መንገድ ላይ አግኝቶን ለምንድን ነው ለቅሶ ላይ እያወራችሁት ብሎ ጥያቄን ያቀረበል፣ ከዚህኛ ደግሞ መልስ መለስ ለትና፣ በሰላም ነው የተለያየነው እንጂ ብዙ አላስቸገረንም። አይፈርኝ አንቺ ነገርን ቀለል አድርገሽ ማየት ስለምትወጂ ነው እንጂ ባለፈው ቤታችሁን በድንጋይ ሲደበድብ ማደረውን እኮ ሁላችንም ሰምተናል። ቆይ ጫካ ማለት ባለፈው እኔም ለቅሶ የደረስኩት ሰውዬ ነው አይደል? ጉልበተኛው? አዎ እሱ ነው። ያን ቀን ለቅሶ ላይ ለምን ተጠቋቁማችሁብኝ ብሎ ሁለቱ ላይ ሲጮህባቸው ነበር። ኧረ እባክህ! አዎ መጮህ ብቻ ሳይሆን ውጡ ብሎ ነው ከለቅሶ ቤቱ ያባረረ። ታዲያ ለሕግ ማቅረብ አይቻልም? ምን እንደዚህ አይነቱ ሰው እሱም ያው ሰው ገድሎም ለፍርድ አልቀረም። ስለዚህ አሁን የፈለገውን ነገር ማድረግ እንደሚችል አምኗል መሰለኝ። እኛም ቢቸግርን ቢያንስ ተከታተሉልን ብለን ለፖሊሶቹ አመልክተናል። እሱ ግን እኛን ሲከታተለን ነው የሚውለው። እኔ በተለይ መንገድ ላይ ለመሄድ ራሱ በጣም ፈርቻለሁ። ዛሬ ራሱ እናንተ ባትደርሱልን ኖሮ በጣም ፈርተን ቆመን ነበር። አይዟችሁ፣ በቃ ከአሁን በኋላ እኔ ሲመቸኝ እየመጣ ወደ ቤታችሁ እሸኛችኋለሁ። ኧረ እኔም አልፎ አልፎ መንገድ ላይ ካየኋችሁ አደርሳችኋለሁ ሰሞኑን እዚህ አካባቢ ስራ ስለጀመርኩኝ፣ በዚህ ሰዓት አካባቢ ታገኙኛላችሁ። እኔና ጥሩ ቀን እያለንማ ማንም አጠገባችሁ ድርሽ አይልም። እሺ፣ አይዟችሁ፣ አትፍሩ። እሺ፣ ጋሼ በጣም እናመሰግናለን። አይ አይ አይ አይ፣ ጋሼ ሁን እንኳን ያለ ጊዜው ተወት። ጋሼ ለመባል ገና አልደረስኩም። አይደል እንዴ? ጥሩ ቀን፣ ያው እንግዲህ ትልቅ መኪና ይዘህ ሰው ትልቅ ሰው መስላቸው ይሆናል። ይሆናል እንግዲህ አሁን በኋላ ግን ስታገኙኝ ከበረ በሉኝ። እሺ፣ እሺ። በጣም እናመሰግናለን አቶ ከበረ። ምንም አለ። ደህና ዋላችሁ። ውይ ፍርዬ መጣሽልኝ። ተመስገን ተመስገን። አሁን እኮ ግርማን እባክህ ወጥተህ ልጄ ነው ይልኝ እያልኩት ነበር። አይ መጥቻለሁ። ደህና አልክ ጋሽ ግርማ? ደህና አልሽ ፍርዬ? እናትሽ ተጨንቃ፣ እኔንም እኮ ስታስጨንቀኝ ደረስሽላት። ቆይ ዛሬ ምን ተገኝቶ ነው አቡንም እኮ ቀድመሽዋል። ዛሬ ጋሽ ጥሩ ቀንን መንገድ ላይ ያገኘ ነውና ከሆነ ሰውዬ ጋር በመኪና አደረሱን። ወይ እሰይ ተመስገን። እኔማ እንደ ትናንቱ የመሽባት ይሆን እያልኩ ውስጤ ሲጨነቅ ነው የዋለው። ገና ከትምህርት ቤት እንደወጣን መንገዱ ላይ ያገኙንና እኔንም ሰላምንም በየቤታችን አደረሱን። ውይ አረ ተመስገን። ለዚህ ነው ዛሬ ፊትሽም ድምፅሽም ደህና የሆነዋ፣ እንደ ትናንትና ውጡ ልክ አላልሽብኝም። ቆይ ግን እስኪ ጥሩ ቀን ደግሞ የማንን መኪና አግኝቶ ነው ያደረሳችሁ? አንድ የሚያውቀው ሰው ነው መሰለኝ መንገድ ላይ ሲያየው መኪናውን አቆመና ላድርሰ አለው። ከዚያ ጋሽ ጥሩ ቀን ደግሞ እነሱ የኔ አካባቢ ልጆች ናቸው፣ አብረን እናድርሳቸው ሲለው ይሻለ ውይ አረ ጥሩ ቀንም እግዚአብሔር ይስጠው። እንደዚህ ቁም ነገረኛ ሰው እኮ አይመስለኝም ነበር። እንደ ለጊዜው ወሬ ማውራቱንም ትቶ ቁም ነገር መስራት ከጀመረም ጥሩ ነገር ነው። ባለፈው የመጣ ጊዜ እኮ የሆነ ስራ ልጀምር ነው ያለኝ መሰለኝ። ምን አይነት ስራ? እሱን እንኳን አልነገረኝም። ያው ምልሽ ድለላ ምናምን ይሆናል እንግዲህ። እሱ ከምላሱ ውጪ መኖር የሚችል አይመስለኝም። ይሆናል እንግዲህ። ያኔ ቆሞ ሲነግረኝ እኔ ቤት ውስጥ ስራ ስለነበረብኝ ብዙ ማጥበቂ አልጠየቅኩትም። ቆይ ግን ባለ መኪናውን ከዚህ በፊት አይተሽው ታውቂያለሽ ፍርዬ አይ ግርማ ፍርዬ ማንን አስተውላ ታያለች ብለ ነው አይ ምናልባት የዚህ አካባቢ ሰው ከሆነ ብዬ እኮ ነው አይ እኔ ከዚህ በፊት አይቼው አላውቅም ጋሼ ስሙ ግን ከበረ መሰለኝ አዎ ጥሩ ቀን ሲጠራው አቶ ከበረ እያለ ነው ከበረ ከበረ ያ የግንደገነቱ መሆን አለበት ግንደገነት አዎ አባቱ ግን ደገነት ውስጥ ወፍጮ ቤትና ትንሽ መሬት ነበራቸው። እሳቸው ሲሞቱ ልጃቸው ወፍጮ ቤታቸውን ሸጦ መኪና ገዝቷል ሲባል ሰምቼ ነበር። እና ሰሞኑን አንድ ሁለት ጊዜ ውርውር ሲል ያየሁት መሰለኝ። ጥቁር መኪናን ያዘው? አዎ ጥቁር መኪና መሰለኝ። ፍርዬ፣ ቀድመሽን መጣሽ አይደለ በመኪና። ደሞ አንተን ማን ነገረ? ቅድም እኮ ባጠገባችን ሽው ብላችሁ ስታልፉ እኔና መካሻ አይተናችኋል። ከዚያ ከኋላ እኛ ፈርዬ ፈርዬ እያለን ስንሮጥ ዝም ብላችሁን አለፋችሁ። ውይ አልሰማናችሁም ነበር አቡ፣ ብንሰማችሁማ ቆመን እንጭናችሁ ነበር። መካሽማ ሊያለቅስ ትንሽ ነበር የቀረው። እሱ እኮ መኪና ላይ ተጭኖ አያውቅም። በባጃጅ ሄዶ ያውቃል እንጂ በመኪና ሄጄ አላውቅም አለ። አንተ ግን ብዙ ጊዜ ሄደ ታውቃለህ አይደል? እኔማ በአውቶቡስ ሄጄ አውቃለሁ። በቅድሞ አይነት መኪና ግን ሄጄ አላውቅም። ከኋላ ተጭኜ ብሄድ ደስ ይለኝ ነበር አየኔ አንድ ቀንማ ተጭነ ሳይሆን ራስ እየነዳ የፈለግክበት ቦታ ትሄዳለሽ። ብቻ በመጀመሪያ ትምህርትህን ጨርስ ፍርዬ። ወይ በቃ አንቺ በሚቀጥለው ጊዜ በዛ መኪና ስትመጪ እኛንም ትጭኝናለሽ። በሚቀጥለው ጊዜማ እኔ በዛ መኪና አልመጣም አቡዬ። ቅድምም እኮ በአጋጣሚ የጋሽ ጥሩ ቀንን ጓደኛ መንገድ ላይ አግኝታ ነው ላድርሳችሁ ብሎ ነው። ስለዚህ ጋሽ ጥሩ ቀንን ለሰውየው እንዲነግርልን ልጠይቀው። አይ የማያውቁትን ሰው መኪና ላይ ጫኑን ብሎ የመጠየቅማ ነውር ነው አቦ ግድ የለም አንተም ትምህርት ላይ ጎበዝ ሁን እንጂ መኪናውን ትደርስበታለህ። ይኸውልህ ከዚያ የበለጠ መኪና ትገዛለህ ወደፊት፣ ኔ ልጅ። ሰውየውም በትምህርቱ ጎበዝ ስለነበረ ነው መኪና የገዛው። የእሱን አላውቅም አቡ፣ እሱ ምናልባት የአባቱን ቤት ሸጦ ምናምን ሊሆን ይችላል። አንተ ግን ተምረህ ስራ ይዘህ በራስህ ደሞዝ ነው መኪና የምትገዛው። እሺ ያድርግልህ፣ የኔ አበባ። በላሁን ግባና ልብሰን ቀይር። እሺ። አየ ልጅ ነገር፣ የአባቱን ሕይወት የቀጠፈው ይሄ መኪና የተባለ ጉድ መሆኑን ረስቶት እሱ ዛሬ መኪና መኪና ይላል። አይ ያለችው ወጣትማ ፈጣሪ ፈጠራት ሳይሆን ፈጣሪ ሳላት ነው የሚባለው። አንጉሉ ስንቀር ብሎ የሚቀር የማይረሳ መልክ እኮ ነው ያላት። አንተ እናቷም እኮ ኑሮ አጎሳቅሏት ነው እንጂ እንደ እሷ ትክልክል ያለ ቁመና እኮ ነው ያላት። እና እኔ አሁን ስለ እናቷ ምን አገባኝ አንተ ሰውዬ፣ ስለ ልጅቷ ነው እንጂ ማውራ አንተ ደግሞ እንድድድንገት የሰው ወሬ የምታደፈረሰው ነገር አለ ወይስ ልጅቷ ለአንተ በጣም ልጅ ስለምትሆንብህ እናቷን አግባ እያልከኝ ነው? አረ በፍጹም እኔ በፍጹም እንደዛ አላሰብኩም። ደግሞ እንኳን የአስራ ሰባት ዓመት ኮረዳ ይቅርና ከእሷ ያነሱ ልጆች ሁሉ ከአንተ ለበለጡ ጎልማሶች ይዳሩ የለም እንዴ። እና ታዲያ አሁን ለምንድን ነው እናቷን እዚህ ወሬ ላይ ማንሳት ያስፈልገው? አይ ያው ስለ ቤተሰቧ ተጨማሪ መረጃ ማግኘት ከፈለግክ ብዬው። እኔ ስለ ቤተሰቧ ተጨማሪ መረጃ አያስፈልገኝም በቃ ልጃቸው ቆንጆና ጨዋ ልጅ መሆኗን ካረጋገጥኩን ብቻ ይበቃኛል። በጨዋነቷ እንኳን እርግጠኛ ሁን፣ ሀሳብ አይግባህ። ቁንጅናዋ ደግሞ ያው አይተኸዋል። እሱንማ በደንብ እኮ ያየሁት፣ አንተ መኪና እየነዳው ራሱ በመሃል መስታወቱ በኩል በደንብ እያየኋት ነበር እኮ። የምነዳው እሷን እሷን ሳይ ከግንድ ጋር አለመጋጨት የምራሱ እኮ ይገርማል። እባክህ ተጋጭተው ቢሆኑማ የግንደገነቱ ባለ ሀብት ከግንድ ጋር ተጋጨ ብሎ ጋዜጠኛ ይጽፍብህ ነው። አይ እኔ ግን የግንደገነቱ ባለ ሀብት አበባ ከመሰለች ውብ ወጣት ጋር ጋብቻውን ሊፈጽም ነው ተብሎ እንዲጻፍልኝ ነው የምፈልገው። እሱማ በቅርብ ቀን መጻፉ አይቀርም እንዴ። እኔ ራሱ ልጅቷ ስትፈጠር ራሱ ለአንተ ታስበ የተፈጠረች ይመስለኛል። ደግሞ ሙያዋን አይተኸዋል አይደለ ይሁ በውሃ ላይ ስናደርሳት ወደ ቤት ከመግባቷ በፊት ጎንበስ ብላ ውጭ የተሰጠውን እህል በእጇ ወዲያ ወዲህ ስታደርጉ አልነበር? ጠባይ፣ ቁንጂና፣ ሙያ! እነዚህ ነገሮች እኮ ዘንድሮ አብረው አንድ ላይ የሚገኙ ነገሮች እኮ አይደሉም። ጥሩ ቀን እና ይችን ሴት አገባሁ ማለት ትልቅ የክብር ዙፋን ላይ ተቀመጥኩ ማለት ነው እኮ። ተከብራ የምታስከብር ሴት ነች። ታስታውቃለች ደግሞ እኮ በትምህርቷም ጎበዝ ነች ይባላል። እናትየዋም ለዚህ እኮ መሰለኝ በጣም የምትሳሳላት። ግድ የለም እኔ ደግሞ ከዚህ የበለጠ ውብና የምታሳሳ ሴት ነው ማደርጋት ይሄ በርኖስ የመሰለ ጸጉሯ፣ በሳስ ሲተኮስና አይናው በኩል ሲቀባ ደግሞ አስበው። ከዛ በኋላ እሷም በክንዲያ ቅፌ በኩራት ጎርደል ጎርደድ ጎርደድ እያልኩኝ መንደሩ ስንሸራሸር የጠላቶችን ቅናት አስበኋል። አቤት አቤት አቤት! እኔ ራሴ እኮ በምን አቤት! አያችሁኝ ልዑልና ልዕልት መስላችሁ፣ የወንዱንም የሴቱንም አይን ማረፊያ ሆናችሁ። ንጉሥና ንግሥት በል እንጂ አንተ ምንድን ነው ክብራችንን አሳነስከው እኮ። ንጉሥና ንግሥት በዝቶብን ነው ለእኛ። እሱም ሲያንሳችሁ ነው ከዚያ በላይ ማረግ ቢኖር እራሱ ለእናንተ ይገባችኋል። እንደዛ ነው የሚባለው። ስማ፣ ለማንኛውም አሁን ወደ ቁም ነገሩ ስንመለስ ሰሞኑን አንተ ቤተሰቦቿ ዙሪያ ያለውን ነገር አንዱ ለዙር ብትሄድበት ጥሩ ይመስለኛል። ከዛ ጎን ለጎን ደግሞ እኔ ትምህርት ቤቷ አካባቢ ብቅ እያልኩኝ ከሷና ከጓደኛ ጋር የጀመርኩትን ትውውቅ ማጠናከር ይኖርብኛል። ቆንጆ አይመስልም? ይመስለኛል። ልክ ልክ ነህ። እኔም በማንኛውም ቀንና ሰዓት ከጎንህ ለመሆን ዝግጁ ነኝ። ዋናው ሥራዬ እሱ ነው፣ ይሄ ነው። ጥሩ በል በል፣ እኔ ግን አሁን ሌላ ሥራ ስላለብኝ እዚሁ ጋር እንሰነባበት አይሻልም? እሺ በል ደህና ነው። አላቶ ከበደ እሺ። ቱልቱል ነው ወይ ጫካ፣ አላየውህም ነበር። አረ አንተ መች ሰውታ ያለ አፍ እንጂ አይን እኮ በደንብ አይሰራም። አይ መኪና ውስጥ ስለነበርኩ ይመስለኝ ያላየውህ። ሰላም ጫካ፣ እንደምን ደህና ነህ? ደህና ነኝ። በረታ እኛ እኮ ባለፈው መተን ከ ይልቅ ማን፣ ጥሩምበው። ና ድንኳኑን ማንሳት ታግዘኛለህ። እሺ መጣሁ፣ በቃ ደህና ዋል አቶ ከበረ። ደህና ዋል። ጥሩ ቀን። ነገ እንገናኛለን። እሺ። አቶ ከበረ ኮ ነው አላወቅከውም? ከበረን አውቀዋል። አቶ ከበረን ግን አላውቅም። ባለፈው እኮ ቤት ድረስ መጥቶ ለቅሶ ደርሷል። እኔና እሱ አብረን ወደ ግቢ ስንገባ አንተ ወደ ቤት ውስጥ ገባህ። ያላየህን ነበር ይመሰለኝ። አይቻችሁ ነበር። የበለጠ ላያችሁ ስላልፈለግኩ ነው ወደ ውስጥ የገባሁት። ምን ነው በወቅቱ ከሁለት ምላሰኞች ሰዎች አጠገም መቀመጥ ስላልፈለግኩ ይገርማል አቶ ከበረም እኮ ያን ቀን እንዳየኸው ገብቶታል እንዴት መጥቶ ሰላም አላለንም እያለ ነበር ለምንድን ነው ደግሞ እሱን መጥቼ ሰላም የምለው እሱ ራሱ መጥቶ ሰላም አይለኝም ነበር ለቅሶ ሊደርሰኝ አልነበረ እንዴ መጣው እሱማ እንደዛ ነበር እና ለምን እኔ እጄ ሰላም እለዋለሁ እሱ ከሰው የተለየ ፍጡር ነው ንፋስ ያነፍሳል ዝናብ ያወርዳል አይ ያው ግን አቶ ከበረ ሆይ አቶ የተባለው ከአቶዙ በኋላ ነው። አቶ የተባለው ከአቶዙ በኋላ ነው ወይ? እኔ ሳውቀው አንድ ት ቤተኛና ጉረኛ የግንደገነት ዱርዬ ነበር። አሁን አቶስ ሲገዛ ነው አቶ የተባለው። አይ፣ ያው አሁን እዚህ አካባቢ ትልቅ ፕሮጀክት ለመስራት እኮ ምንም የሚሠራው ፕሮጀክት የለም እባክህ ይህችን የፈረደባት መኪና ይዞ እየዞረ ይሄን ምስኪን ህዝብ እንቁልልጬ ማለትና ሴት መላከፍ ብቻ ነው የሱ ፕሮጀክት በቃ አይ ያው በእርግጥ ሥራው ምን እንደሆነ ገና በደንብ አልገባኝም እንጂ እዚህ አካባቢ የሆነ ትልቅ ነገር ሊሠራ ያሰበ ይመስለኛል ቆይ ቆይ በምን ገንዘብ ነው የሚሠራው የአባቱን ወፍጮ ቤት ሽጦ መኪና ገዛ ከዚያ ደግሞ የእሳቸው መኖሪያ ቤት ውስጥ ገባ አለቀ ሌላ ምንም የኋላ ታሪክ የለውም እኮ እሱ እንደዛ አይደለም እንደዛ ማኖ ባክህ። እኔ የሰውዬ በፊትም ዱርዬ እያለ አይመቸኝም አሁንም አቶ ከተባለ በኋላ አይመቸኝም። ስለዚህ እንደውም በቃ ከዚህ በኋላ በቤቴ ደጃፍ በኩል እንዳያልፍ ንገረው። አድማጮች፣ የዛሬው መዘዝ ክፍል ሰባት ድራማ በዚሁ ነው የሚያበቃው። ስለተከታተላችሁንና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የድራማው ደራሲ ቤዛ ኃይሉ ናት። ሳምንት ክፍል ስምንትን ይዘንላችሁ እንቀርባለን። እስከ ሳምንት በሰላም ቆዩ። መዘዝ። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግሥታት ድርጅት የሥነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግሥት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 99.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ።